ውይ የመንግስት ያለህ፣ አነጭማ ማዝናሽ። አሰላም አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የትድ ቤተሰቦች እንዴት ናችሁ? ደህና ናችሁ? በነገራችን ላይ ሄርሜላ ብራንክ ሳይሆን እውነቷን ወይም ሕልሟን የተናገራችሁ ነው የምትሉ፣ እስኪ በኮሜንት እና በላይክ አሳውቁኝ። ሌላውን ነገር ማለት ነው እዚህ ጋር አብሮሽ ባያቀርባት አብሮሽ ወደ ራሱ በእንትን ባያስጠጋት ይሄ ሁሉ ደረጃ አይደርስም ነበረ። ይሄ ሁሉ ደረጃ አይደርስም ነበረ። በነገራችን ላይ ወላሂ እና አብርሽ ነው። ይሄ ሁሉ ብልግና አብርሽ ነው አብርሽ ነው ባደቂው። ሄሪሜላ ምንም ያደረገችው ነገር የለም። ሄሪሜላ የተመኘችውን በቃ ያፈቀረችውን ሰው ባልጋ ብራንክ ለማድረግ ኧረ ወይኔ ወይኔ! ብራንክ ሳይሆን እውነት አሁን ነው ይሄ ነገር በነገራችን ላይ በነገራችን ላይ ያው ሩታ ትጎዳለች ወይም ሩታ አለች ተብሎ ሳይጠራ አሁን ላይ ሴት ተሰክኛለች ናቸው። ምክንያቱም ሩታ በጣም ጀግና ሴት ናት። በጣም የሴቶች ተምሳሌት ናት። በቃ የምንነግራቸው ከምናገራቸው በላይ ገባቸዋል። አንዳንድን ጊዜ ማለት ነው የላይ መስሎን ይችላሉ። ነገር ግን እኛ በአጣነው ጊዜ ወይም እኛ ከአጠገባችን ሲርቁ ነው እንትን ትርጉም የሚገባል። ነገር ግን ወላ ከሩታ እንደዚህ ርቀህ ወይም ከሩጋ ተፋተህ ከእሷ ጋር ማላገጡ ወይም ይሄ በላይ ብጥም ብጠም ባል ብልግና ነው ወላ አእምሮብኛል ወይም በጣም እንደዚህ ነኝ ምናምን ብለህ የምታስበው ነገር ወላ ሰተተኛ ነህ ነገ ወላ በጣም ነው የሚቆጭ ከምነግርህ በላይ ማለት ነው። አንተ ይሄን ነገር አድርገሃል ወይም ሄርሜላ ይሄን ነገር ግዳን ካደረገች እውነት ነገር እውነት እውነት ሲጀምር እውነት ይሆናል እኮ ይሄ ነገር እውነት ምክንያቱም እውነት ይሆናል። ሀቂቃ እውነት ሆኖ ሳይ ደግሞ ሲጀምር ሴቶች ምን ሆናችሁ ነቁ። በሰው ትዳር በሰው እኔ በነገራችን ላይ አሁንም ከአብርሽና የሮታው አልፎ ውቢትና ናሁ እኔ በጣም ነገር ምኝ ወላሂ የዚህ ስሙን ትዳር የዚህ ሰዓት ትዳር የኢትዮጵያ ትዳር ምን እየሆነ ነው ያለው? ያኔ በትዳር ማህል ሴቶች ገብተው ባህሎቻችን እየነጠቁ ነው ያሉት ግን በሰላም ነው ወይ እኔ አልገባኝም እና ያኔ ለራሴ ጥያቄ እየሆነብኝ ነው ሀቂቃ ነው ምላችሁ እኔ እየቀለድኩ ወይም እንትን እያልኩ አይደለም እውነት ሀቂቃ ነው ምላችሁ ለምን እንደዚህ ሆነ ለምን እንደዚህ ይፈጠራል ለምን እንደዚህ እኔ አልገባኝ ነገር ወንዶችን ብልግና እየሆን ባለጌ እየሆኑ ነው ሴቶችን ባለጌ እየሆኑ ነው በሰው ትዳር መሀል ገብተው ትዳራቸው እየበጠበጡ ነው አሁን ውቤትም እርጉዝ ናት ውቤትም እራሱ ደርሳለች ለመውለድ ሩታም ድረስ አለ ነገር ግን ባሎቻቸው ሁለቱም እየማገጡ ነው ያሉት። እኔ ናሁም እየማገጥኩ አይደለም ይላል፣ ለራሴ ነው ታማኝ ነኝ ይላል። አብሪሸም እንደዛው እና ወላሂ ሰዓት ሲጀመር ሲጀምር ባለትዳር ሆናችሁ ከሌላ ሴት ማላገጥና ማፋርገጥ ምን ይሉታል? አዑዙ ቢላሂ ሚነሸይጣን እና በጣም ነው ተናድርኩት። ሀቂቃ እኔ ከምነግራችሁ በላይ ነው ተናድርኩ። ለምን መሰላችሁ? እውነት በቃ ትዳር እንደዚህ ሆነ። ትዳር እንደዚህ ማላገጫ ሆነ እንዴ? ትዳር በቃ ሴተኛ አዳሪ እንደ ሴተኛ አዳሪ ነው በቃ እኔ በቃ ሴተኛ አዳሪ ነው። በቃ ሲጀመር ትዳር እንደ ሴተኛ አዳሪ እያረጋችሁ ነው። አብዛኞቹ ትዳር ባለ ጥንዶች ማለት ነው ፋኒና ሳምነት እንደዛው፣ ናሁምና ውቢት እንደዛው፣ ሩታና ብረሽ እንደዛው። ያ ኢላሂ ጀሊሉ እኔ ምናቸው ግን ትዳር በተነገራችን ላይ ያላገቡ ሴቶች ወይም እህቶቻችን በጣም ትዳር እንዲያስጠላቸው እና በጣም ትዳር እንዲሸሹ እያረጋችሁ ነው። ሲጀመር በቃ የምትጨረሱ ነገር በሚዲያ ሳይሆን በራሳት ትጨርሹ ይሻላል ማለት ነው እና እዚህ ጋር ሙቤ ማለት ነው አንተ ሙቤ እኔ በነገራችን ላይ የሚመለከተኝ ጉዳይ አይደለም። ነገር ግን ባለ ትዳሮች ናቸው ባለ ጥንዶች ናቸው። ነገር ግን አንተ በሰራው ስህተት ነው ይሄ ውሎች ላይ የተፈጠረው። ማስተዋወቅ አልነበረብህም። ባለ ትዳር ነው፣ ምን ብለህ ታስተዋውቀዋለህ ይሄ ልጅ እንዴ? እኔ እኔ በጣም የሚገርመኝ ቢላ እና ለማንኛውም ውቢት ውቢት እንግዲህ ፈጣሪ እርዳሽ። ሩታም እንደዛው ሩታ ጀግና ናት። ውቢትም የሴቶች ተምሳሌት ናት። በጣም ጀግኖች ናቸው። ወላይ በሆዳችሁ ልጆቻቸው ይዘው በቃ የባሎቻችሁ ልጅ ይዛችሁ እንደዚህ በቃ በእንደዚህ አይነት ሁኔታ በመጋፈጣችሁ እጅግ በጣም የማደነቃችሁ እኔ በበኩሌ ከምነግራችሁ በላይ በጣም እኔ ወላይ አድናቂዎች ናቸው። በቃ የሩታ የበቃ ምን ልበላቸው? የሳምሪ ተውት፣ የሳምሪ ተውት። ምክንያቱም በጂጂ እና ተው አስካለፍ ድረስ የእሷ ህይወት ይስተካከላል ወይም የእሷ ህይወት ይሰምራል ምናምን ብሎ ማለት ዘመት ነው ወይም በቃ መቀለጭ ነው እና እኔ የገረመኝ ነገር ቢኖር ማለት ነው ውቢትና ሳምሪ እንግዲህ ፈጣሪ ይርዳችሁ እና በሰላም ደግሞ ይገላግላችሁ። ግን እጅግ በጣም ያሳፍራል። በጣም ባሎቻችሁ መጀመሪያ ቆንጥቷችሁ ቤት ላይ ማስቀመጥ ነበረባችሁ። ሀቂቃ ነው የሚላችሁ።